እንደምንላችሁ ተመልካቾች የቀን ስፖርታዊ ዜናዎችን ወደ እናንተ አደርሳለሁ። ሀያ ሁለተኛውን የባህል ስፖርቶች ሀገር አቀፍ ውድድር ያሸነፈው የአማራ ክልል ልሁክ አቀባበል ተደረገለት። ያለ በቂ ዝግጅት የተገኘው ውጤት ክልሉ በችግር ውስጥ ሆኖም አሸናፊ መሆኑን ያሳየ ነው ተብሏል። ተጨማሪ ዘገባለን አሸናፊነት ማለት በመጀመሪያ በአእምሮ ላይ ያስቀመጡት ስንቅ ነው። ለሀያኛ ጊዜ ሀገር አቀፍ የባህል ስፖርቶች ውድድር አሸናፊ በመሆን ያጠናቀቀው የአማራ ክልል ስፖርተኞች ልዑክ ደማቅ አቀባበል ተደርጎለታል። የክልል ወጣቶችና ስፖርት ቢሮ ልዑክ ቡድኑን ከአየር ማረፊያ ጀምሮ በመቀበል በአበባ ጉንጉንና በእራት ግብዣ ጀግኖቹን አመስግኗል። የወጣቶችና ስፖርት ቢሮ ኃላፊ አቶ ርዚቂሳ አደራችሁን በአግባቡ ስለተወጣችሁ እንኳን ደስ አላችሁ ብሏል። አማራ ክልል ሁልጊዜ አሸናፊ መሆን አለበት በሚል ሞቶ ነው እየሰራን ያለ ነው። በሀገራችን ደረጃ ሀያ ሁለት ጊዜ ነው እየተካሄደ ያለው። እኛ የአማራ ክልል ስፖርተኞች የባህል ስፖርት ለሀያኛ ጊዜ ነው እያሸነፍን ያለ ነው እና የሰጠናችሁንም አደራ በአግባቡ ተወጣችሁ ስለመጣችሁ እንኳን ደስ አላችሁ ማለት ፈልጋለሁ። የባል ስፖርት ወደፊትም እጅ የማንሰጥበት ውድድር ነው ያሉት የቢሮ ኃላፊው፣ ሁልጊዜም አሸናፊ ለመሆን መስራታችንን እንቀጥላለን ሲሉ ተናግሯል። የዘንድሮ ውድድር ክልሉ ከሚገኝበት ወቅታዊ ሁኔታ አንጻር በተለየ ሁኔታ የሚታይ መሆኑንም ገልጿል። የእኛ ውድድር ይታወቃል። በበጀትም በገጠመን የውስጥ ሁኔታም ምክንያት በስፓሪንግ ነው ተወዳዳሪዎችን የለየ ነው። በውድድር በመደበኛ ውድድር ብናካሄድ ኖሮ ደግሞ ከዚህ በላይ ውጤት ልናስመዘግብ እንደምንችል የሚታወቅ ነው ማለት ነው። ስምንት ዋንጫዎችን በመውሰድ በበላይነት የተመለሰው የስፖርት ልዑክ ለተመዘገበው ውጤት መስዋዕትነት የከፈሉ ስፖርተኞችን የያዘ ነው። ለእነዚህ ስፖርተኞችም ክልሉ ትልቅ ምስጋና አለው ብሏል። አቶ ርዚቅሳ የመጀመሪያ ትኳደድ አረጋ ከምዕራብ ጎጃም ዞን የሶስት ወር ህፃን ይዛ በወርቅ ሜዳሊያ በማምጣቷ እንድታመሰግኑልኝ ይፈልጋል። ሁለተኛ አገኛውሽ ዋሲውን ከአዊ ብሔረሰብ ዞን እንደዚሁ የወርቅ ሜዳሊያ በማምጣቷ የሰባት ወር ህፃን ይዛ ለዚህ አሸናፊነት በመብቃቷ እንድታመሰግኑ ይጠይቃለ። ሶስተኛ ተመስገና አለማየሁ ከአዊ ብሔረሰብ ዞን የግል ንግዱን ዘግቶ በዚህ የባህል ስፖርት ውድድር ተወዳድሮ በተለየ መንገድ እንድናሸንፍ ስለረዳን እንድታመሰግኑ ይፈልጋለን። ከራሳቸው በፊት ክልላቸውን አስቀድሞ በውጤታማነት ከተመለሱት ብርቱ ስፖርተኞች መካከልም ተመስገን አለማየሁና ትኳደድ አረጋ ስሜታቸውን አጋርተውናል። ያው ከዚህ በፊትም ስወዳደር ስለነበረ ያው ዞሮ የስፖርቱ ወይም ክልል ወክሎ የመወዳደሩ ፍቅሩ ስለነበረበት ብቻ ያው ልመጣና ልወዳደር ችያለው ማለት ነው። ውድድሩ ህፃን ሄጀ ነበረ የት ከዛ ሄጀ ያሸነፌ ነው የመጣው። በጣም ደስ ብሎኛል። ውድድሩ አሪፍ ነበረ። ምንም እንኳን ሌላ ክልሎች ቢወዳደሩ ማለት በጣም ጠንከረው ስላገኘ ናቸው። አጠቃላይ ዋንጫውን ለመብላት ትንሽ ፈታኝ ቢሆንም ዞሮ ዞሮ እንግዲህ በክንያት ነው ማለት ይቻላል። አሸናፊውን መጠናል። የሰሜን ሸዋ ዞን ዘመናዊ የስፖርት ውድድር ባንጎለላ እና ጠራ ወረዳ አጠቃላይ አሸናፊነት ተጠናቋል። ውድድሩ ተተኪዎችን ለማግኘት እድል የፈጠረ መሆኑም ተነግሯል። ዮናስ ታደሰ ተጨማሪውን አድርሶናል። የካቲት 28 የጀመረውና በደብረ ብርሃን ከተማ ሲካሄድ የቆየው ዘጠነኛው መላው ሰሜን ሸዋ ዞን ወረዳ አቀፍ የዘመናዊ ስፖርት ውድድር ፍጻሜውን አግኝቷል። በፍጻሜው መርሃ ግብሩ በእግር ኳስ የሚዳወረውም ወረዳ የእንሳሯቸውን በመለያ ምት 3 ለ2 አሸንፏል። በውድድሩ የተሳተፉና አሸናፊዎች ደስታቸውን ሲገልጹ ወደፊትም እንዲህ አይነት ውድድር መቀጠል እንዳለበት በመግለጽ ነው። ያው በጣም ደስ ብሎኛል። እኔ እግር ኳሱን በተመለከተ በጣም ደስተኛ ነኝ። ያው ጥረት ነው ጥረናል፣ ስለጣርን አንደኛ ወጥተናል። ለዋንጫም ተሸላሚ ይሆነናል። እና በጣም የሚያምር ውድድርም ነበረ። በየወረዳው በየአካባቢው ተሰጥኦ ያላቸው ልጆች አሉ። እነዛ ልጆች ቢወጡና ሁሉም ያለውን እንትን ይሄ አቅም ቢያወጣና ሁሉም ኃላፊነቱን ቢወጣ ብዬ አስባለሁ። የሰሜን ሸዋ ዞን ወጣትና ስፖርት መምሪያ ኃላፊ ምትኩማ ሙሽ በአጋጠመው የሰላም እጦት ውስጥም በመሆን ውጤታማ ውድድር መካሄዱን ነው የገለጹት። አንድ ዓመት ከሰባት ወር ያህል ዞናችን የክልላችን ጸጥታ በከፍተኛ ችግር ውስጥ ነበረ። በዚህ በመሆኑ ስፖርቱ በከፍተኛ ሁኔታ ተፋዟል፣ ደክሟል። ወጣቶች በስፖርት ማዘውተሪያ ስፍራዎች ላይ፣ ሜዳዎች ላይ፣ መዝናኛዎች ላይ ከማሳለፍ አኳያ ከፍተኛ የሆነ ችግር ነበረበትና ስፖርቱን ወደነበረበት መመለስ አለብን። ወጣቱን ከድብርት ማስወጣት መቻል አለብን። ሜዳ ላይ መዋል መቻል አለበት። ከዛም ባለፈ ሀገርን ሊተኩ የሚችሉ ሊያስጠሩ የሚችሉ በዓለም አደባባይ ሰንደ አላማን ሊያውለበልቡ የሚችሉ ወጣቶችን ማፍራት መቻል አለብን ብለን በዚህ በችግር ውስጥ ሆነን ነው ይህን ውጤት ያደረግነው በቀጣይ መሰልና በተለያዩ የስፖርት አይነቶች የዚህ አይነት ዝግጅት ይቀጥላል የተባለ ሲሆን በዚህኛው መርሃ ግብር ግን የተሳካ ጊዜ እንደነበር ነው አቶ ምትኩማሙሽ የሚናገሩት ያቀርናቸው እቅዶች ሰክሰስ ሆነዋል ስፖርት ደግሞ ወንድማማችነትን ያመጣል ትማማችነትን ያመጣል ፍቅርን ያመጣል አንድነትን ያመጣልና ትልቅ አስተዋጽኦ ስላለው እሱም አንድ ግባችን ስለነበረ ሰክሰስ አድርገን ብዬ አስባለሁ የሰሜን ሸዋ ዞን የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ሰአዳ ኢብራሂም በመርሃ ግብሩ ፍጻሜ ላይ ተገኝተው የእንኳን ደስ ያላችሁ መልእክት ያስተላለፉ ሲሆን ተሳታፊዎችን አመስግነዋል ስፖርት ውድድራችን በፍጹም ስፖርታዊ ጨዋነት ከፍ ብሎ ተጠናቋል ይህ ስፖርታዊ ጨዋታ በዞናችን ትልቅ የውድድር መድረክ ነው። ይህ ትልቅ ድል በአግባቡ የተጠቀማችሁ ወረዳና ከተማ አስተዳደሮችን እጅግ በጣም እናመሰግናለን። ውድድሩ ሲዘጋጅ ወዳጅነትን፣ መቀራረብን፣ ፍቅርንና አንድነትን በማጠናከር ተተኪ ስፖርተኞችን ለማፍራት ያለመ ነው የተባለ ሲሆን ይህም መሳካቱ ነው የተገለጸው። ዘጠነኛው መላው የሰሜን ሸዋ ዞን ወረዳ አቀፍ ዘመናዊ ስፖርት ውድድር አጠቃላይ በአንጎሎላና ጠራ ወረዳ አሸናፊነት ተጠናቋል። የባህር ዳር ከነማ እግር ኳስ ክለብ የሁለተኛ ዙር አጀማመሩ ጥሩ መሆኑን የቡድኑ አሰልጣኝ ደጋረጌ የግዛው ተናገረ። የጣና ሞገዶቹ በሁለተኛው ዙር ካደረጓቸው ሶስት ጨዋታዎች ሰባት ነጥብ በማሳካት ሁለተኛ ደረጃ ላይ ይገኛሉ። አናማርያም ማርያም መስፍን አነጋግረዋለች። የክለቦቹን ቁጥር አሳድጎ የመጣው የኢትዮጵያ ፕሪሚየር ሊግ የ2017 ሁለተኛ ዙር ውድድሩን ሶስት መርሃ ግብሮቹን አከናውነው በብሔራዊ ቡድን ጨዋታዎች ምክንያት አቋርጧል። ማግኘት ከሚጠበቅበት ዘጠኝ ነጥብ ሰባቱን በማሳካት ጅማሮን በስኬት ያደረገው ባህር ዳር ከተማ ይገኝበታል። የቡድኑ አሰልጣኝ ደጋረገ ይግዛው ለጣቢያችን በስልክ በሰጡ አስተያየትም ጅማሯቸው መልካም መሆኑን አንስቷል። ውጤት አኳያ መልካም የሚባል ነው እንደ ቡድን ስ የአመቱ ውድድርም ስንጀምረው ብዙ ተግዳሮቶች የነበሩበት ነው እና የአመቱ ውድድርም ሰፊ ከመሆኑ ጋር ተያይዞ እንዳየሱ ከአምናው ዘንድሮ ቲሞች የበዙበት ነው ጉዳቶች ካርዶች እንዲህ መወዳደሪያ ሜዳዎች ምቹ አይደሉም እንደምታያቸው በጣም ፈታኝ ናቸው የምንጫወትበት ጊዜም በየሁለት ሶስት ቀን ኢንተርቫል ነው እንግዲህ ውድድሮች እያደረግን ያለ ነው። ከአንድ ጫና ወደ ሌላ ጫና እየተሸጋገርሽ ነው የምትሄጂው። ወደፊትም ብዙ ተግዳሮቶች እንደሚጠብቁን ግን እንረዳለን እና ሁለተኛ ዙር በጥሩ አጀማመር ጀምረናል። በክረምቱ የዝውውር ገበያ ወሳኝ ተጫዋቾቹን ያጣው ቡድኑ የወጣውን የገንዘብ አወጣጥ መመሪያ ባለመጣስ በነበረው ስብስብ ቀጥሏል። አሰልጣኙም ይናገራል። ተጫዋቾቹን ቡድኑ ማጣቱ ቢያሳሳውም ባለው ስብስብ ግን ውጤታማነቱን ክለቡ ያስቀጥላል። አይፈቅድልንም። ከህግ ውጭ መሄድ አንችልም። ህጉን፣ ስርዓቱን ጠብቆ እየተጓዘ ነው እና ያለው ቴማችን ምንም ተጫዋች ልናስፈርምበት የምንችለው ሩም የለም። ያ ማለት ግን ተጫዋቾች አያስፈልጉንም ማለት አይደለም። አሁን ባሉት ልጆች ነው ሁለተኛውን ዙርም የጀመር ነው። ልጆቻችን በስነ ልቦናው ረገድ የበለጠ አዘጋጅተን በእያንዳንዱ ጨዋታ ተገቢውን ትኩረት ሰጠን ሁለተኛውን ዙር ውድድርም በእነዚህ ልጆች እንጨርሳለን። ከኢትዮጵያ መድን በስምንት ነጥቦች ርቆ በሰላሳ ሶስት ነጥብ ሁለተኛ ደረጃ ላይ የሚገኘው ባሕር ዳር ከተማ በቀጣይ አምስት ፈታኝ ጨዋታዎች በሊጉና በኢትዮጵያ ዋንጫ ይጠብቁታል። ቡድኑ በተጫዋቾች ጉዳትና በቅጣት ምክንያት ልጆቹን ባጣበት መልኩ ሊጉ መቋረጡ መልካም አጋጣሚ ቢሆንም በተደጋጋሚ መሆኑ ግን ሊታሰብበት የሚገባ ጉዳይ ነው የሚላል በዚህ ሰዓት መቋረጡ ለእኛ እንደ መልካም አጋጣሚ ነው። ምክንያቱም ከ አለን የስኳድ ሁኔታ አኳያ ይቺ አጋጣሚ የሪካቨር ለማድረግ ትንሽ እገዛ ታደርግልናለች ብለን ስለምናስብ እንደ መልካም አጋጣሚ ወስደነዋል። እንደ ቲም ሆኖም ግን ጠቅልላ አድርገን ስንመለከተው ግን በዓመት ውስጥ የነበሩትን መቆራረጦች ይሄ የራሳቸው ጉዳቶች አሏቸው። ውድድሮች ሳይቆራረጡ እንደው እንትናቸው እንደጠበቁ ቢጓዙ ለተመልካችም ጭምር ነው አይደለም። ለተጫዋቾች ለክለቦች አይደለም ለተመልካችም ጭምር አሰልች አይሆኑም። የበለጠ በድምቀት ውስጥ የሚገዱበት ሁኔታ ይፈጥራል። የኢትዮጵያ ፕሪሚየር ሊግ መጋቢት ሃያ አራት ሲመለስ የጣና ሞገዶቹ በሀያ ሶስተኛ ሳምንት መርሃ ግብራቸው ከስሑል ሽረ ጋ ይገናኛሉ።